ትገኛለች ለመጀመሪያ ጊዜ በዱበይ ፍቅሯን ያረጋገጠችበት ቀን ቢኖር ትናንትና ነው ማለት ነው። በዚህ መልኩ ዓለም እያያት እንግዲህ ብዙዎቹ አስተያየት እየሰጡ እየተገረሙበት ይገኛሉ። ትችያለሽ በጣም ማለት ነው። ደግሞ መብትሽ ነው ፍቅረኛሽ አይደል? ምንም ዛሬ የመጣሁት በሀይሚና ሚና በቡራ ትናንት በተሰራው ቪዲዮ ፕሮግራሙን ማን ያዘጋጀው፣ ለምንስ ብቻዋን አከበረች፣ ኢትዮጵያ አስመጣ ለምን አላከበረችም ለሚለው እንዲሁም አንዳንድ ጥያቄ ለጠየቃችሁ መልስ ለመመለስ ነው የመጣው። በመጀመሪያ ዓለምን ያስደመመ እጅግ በጣም ብዙ ትበሮችንም ያስደነገጠ ማመን ያቃታቸው ሀይሚና ሀይሚናት ፕሮግራሙን ያዘጋጀችው ማለት ነው። ቦታ በማሳየት እንዲሁም ደግሞ ከፕሮግራሙ የተወሰነ ፐርሰንት የእነሱ ደስታ የሚያስደስታቸው የተወሰነ ያግዟቸው ውድ ቤተሰቦች ይኖራሉ። ነገር ግን በዋናነት ሙሉ ነጭ የሸፈነችው ሀይሚናት ምን ጥያቄ አለው? ለምን ወደኋላ ትላላችሁ? የእነሱ ደስታ ሊያስደስታችሁ ይገባል። በትናንትናው ቪዲዮ የማይደሰት ሰው ካለ እናንተ የምትቀኑ ብቻ ናቸው ማለት ነው። እነሱ አንድ ላይ ሲሆኑ ማትወዱ ካልሆናችሁ በስተቀር ምንም ምንም ሰዓ እንኳን አይወጣለትም። ሲጀመር በጣም በጣም ደስታቸው እንኳን እኔ እንጃ ለመግለጽ ራሱ ያቃተኝ ቪዲዮ ቢኖር ትናንትና ነው። ደግሞ ወደ መጨረሻ በተሰራው ቪዲዮ አስተያየት እየተሰጠ ይገኛል። ሀይሚኮ ብሩክን ካፈቀረችው ቆየች፣ ብሩክም ካፈቀራት ቆየ። ነገር ግን ይሄን ደግሞ ፍቅሯን ብትገልጽ ምን ችግር አለው? ምንም ችግር የለውም። በጣም ማለት ነው እና እሷም የታደለች ናት ብሩክን የምስለ አፍቃሪ ስላላት እኔ በነገራችን ላይ በሀይሚና በቦራ የፍቅር ጉዞ ምንም በፍጹም ተስፋ የማልቆርጠው ከጎኗ መከታ የሆነ አፍቃሪ ስላላት። ብዙዎቹ ሀይሚን ለመጎተት ወደኋላ ምንም በምትሰራው ስራ ሳሀ ማውጣት እንዴት ነው አይደል? በቃ ጸጉር መንቀል ራሱን የቀራችሁ። ስለዚህ ሀይሚን ወደኋላ ለማስቀረት ምንም የምትሉት ነገር ምንም አያስፈራኝም፣ ምንም አያስደነግጠኝም። ምክንያቱም መከታ የሆነ አፍቃሪ አላት፣ ምርጥ የሆነ እንደእናት። የሚሳሳላት እንዳባት የሚመክራት ምርጥ በቃ ምን ልበላችሁ? ብሩክንና ሀይሚን ለማድነቅ ከተፈለገ እኔ አንድ ሰዓት እራሱ ባወራ አይጠቅመኝም ማለት ነው። እውነቴን ነው የምላችሁ። ነገር ግን በቃ ሆዲፍቾው በሚለው ነው እኔ የምተው ማለት ነው። ሆዲፍቾው ስላችሁ ፈጣሪ መጨረሻቸውን ያሳምርላቸው፣ መጨረሻቸውን ያሳየኝ በሚለው ነው ማለት ነው እና ዛሬ እንግዲህ በሀይሚ ቤት ይመጣሉ ብዬ አስባለሁ። ስለ ሀይሚ ቻናልም መናገር የምፈልገው ነገር አለኝ። የተጠየቅኩትም ጥያቄ አለ፣ እንደ አስተያየት ማለት ነው እና እንደዚህ አይነት ፎቶ ይዤ የምመጣው ማለት ነው። የሆነ አስተያየት በቃ ላደል ለእነሱ ያልሆነ ነገር ሲሰጣል በጣም ፎቶ ፈልጌ ነው ማመጣው ማለት ነው። ያ ማለት ምንድን ነው በቃ እነሱ አንድ ናቸው፣ መቼም አይላዩም። እስኪ አሁን ይሄ ፎቶ ይሄ ቪዲዮ ምን ይወጣለታል? ምን አስተያየት ይሰጠዋል? ምንም እንዴ ትናንትና ኮ እኔ እንደውም ማለት ነው በቀደም እንደዛ ፕራንክ ሲሰራ ብሩክ ሰርፕራይስ ያደርጋት መሰለኝ እና ከዛ ደግሞ ሳስበው ሀይሚ እንደሆነች ገባኝ። ለምን ቃል ገብታለት ነበረ። ስለዚህ ሀይሚን ና ሰርፕራይዝ ያደረገችውም ፕሮግራሙንም ያዘገጀችው ይሄ ግልጽ ሆኖ ሳለ ለምን ብቻዋን ታከብራለች ምናምን ለምትሉት ማለት ነው፣ በነገራችን ላይ ማለት ነው ሀይሚ ማለት ነው እጅግ በጣም አስተዋይና በጣም ጎበዝ ናት። ይሄን የምልበት ምክንያት እስኪ አስቡት እንግዲህ ከኢትዮጵያ አንስታ እንግዲህ ዱባይ ድረስ ገብታው ማለት ነው ብሩክ እኮ አይወድሽም አያፈቅርሽም ለሚሏት እንዴት እንደሚያፈቅራት እና እንዴት እንደሚሳሳላት በፕራንክም ሆነ ትናንትናም ባዘጋጀችው ፕራንክ ትናንት ባዘጋጀችው ፕሮግራም ያስመሰከረች ናት። በቃ አሁን ይሄ ማለት ነው ይሄ ቪዲዮ እንኳን እሷ ፍቅሯን ከማጣጣሟ ባለፈ የብሩክን ደስታም የብሩክን ለዘመን ሰብስክራይቡን 200ሺ ከማክበሯን ባለፈ በቃ ለተመልካሽ ማለት ነው ብሩክ ምን ያክል እንደሚወዳት እና ምን ያክል እንደሚያፈቅራት እሷ እንደምታፈቅረው እሷ ታውቃለች። የእሷን ለእሷን ተውላት እና ብሩክ እኮ አይወዳትም እሱ ነው እሷ ናት ሞር የምትወደው ምናምን ወይም ደግሞ ለስራ ብቻ ነው ለሚባለው ማለት ነው። ከዚህ በላይ ምን አለ? ዓለምን ያስደመመ ቪዲዮ ነው የተሰራው። ትናንትና ደግሞ ያን ቪዲዮም ወደ መጨረሻ የሰሩት እንደዛ ምንም ችግር የለው። ፍቅረኛሞች ናቸው አደለ? እንግዲህ ፈጣሪ ብሎት ከተወሰነ አመታት በኋላ የሚጋቡ ናቸው። ስለዚህ ምንም ምንም ነገር ምንም ሳህማ አይወጣለትም ሀይሚ ናት ያዘጋጀችው። ይሄን ሁሉ ወጭም የሸፈነችው ሀይሚ ናት። የተወሰነ ሰው የተወሰነ ነገር ሰው እኮ የሆነ እንዴት ነው ፕሮግራም ሲያዘጋጅ እቤት ሲመጣ የሆነ ነገር ይዞ ሊመጣ ይችላል። የተጠራ እንግዳ ማለት ነው ሰው ለሀይሚም እንደዛ ነው እንግዲህ የተደረገላት ነገር ቢኖር። ከዚህ ውጭ ግን ሙሉ ወጩን የሸፈነችው እንደ ወጩንም፣ ተውትና እንደዚህ እንኳን ቦታ መርጣ እንደዚህ ማለት ከሌላ ሰው ጋር ሄዳ በራሷ ተማምና ይሄን ፕሮግራም አዘጋጅ ተዘጋጅተ ብሩክ በኋላ መጥቶ ይሄን ሲያይ እንኳን ብሩክ እንኳን ደንግጧል። እውነት ለመናገር ብሩክን ያስደነገጠው ፕሮግራም ነው ይሄ። ታዲያ ይሄ ፕሮግራም ያላስደሰታችሁ እናንተ በቃ ማለት የሁለቱን አንድነት የማትፈልጉ ስለሆናችሁ ምንም ማድረግ አይቻልም ማለት ነው። እያየውም ስለሆነ ነው ይሄን የምናገረው። ስመጥቀስ አልፈልግም። አሁን ደግሞ በጣም እጅግ ደስ ያለኝ ሀይሚና ብሩክ ማለት በእንደዚህ አይነት ቪዲዮ ሲመጡ ችግር ተፈጠረ ብሎ አንድም ቪዲዮ አንድም ሰው የሚሰራ የለም። ምክንያቱም ሀይሚና ብሩክ ችግር ላይ አይደሉም። አለማቸውን እየቀጩ ነው ያሉት ብሩክም ስራውን እየሰራ ነው። ሀይሚም እንግዲህ ከብሩክ ጋር ሆነ አለማቸውን እየቀጭ ነው። ደስ የሚል ቪዲዮ ነው እየሰሩ ሶፕሮ እንትን የሶሻል ሚዲያውን አቴንሽን ስበው እነሱ ጋር ነው ሁሉም ሰው ያለ የሆነ ፕራንክ ሲሰሩ ችግር ተፈጠረ እያለ በቃ ብዙ ሰው ነበር በውሸት የሚሰራው እና ለእናንተ ደግሞ ብዙ ነገርም ስላልናችሁ አሁን ትንሽ ደብ ብላችኋል ተመስገን ብለናል ማለት ነው። የእውነት በጣም አንድ አስር ትሆናላችሁ በእንደዚህ አይነት ነገር የምትሰሩ በጣም ግልጽ ናችሁ ማለት ነው እና ብዙ ጊዜ ነግረናችኋል። አሁን ትንሽ ደብ ብላችኋል ማለት ነው። በዚህ ነው መቀጠል ያለባች። ሲጀመር የሰው ደስታ ሊያስደስታችሁ ይችላል። በእውነትም ሰርተን በተሳካለን አይደለም፣ በውሸት አለም ማለት ነው። ጥሩ ነገር ተናግራችሁ የሆነ ምንም ስተሳሰቱ እንኳን ስተሳት ሰሩ እንኳን በእለት ከእለት በምታከናውኑት የስራ መስክ የሆነ ነገር አጋጥሟችሁ አያውቁም? እንዲ ዛሬ ምን አጥፍች ነው ምንድን ሰርች ነው ትላላችሁ እኮ እንኳን እንዴት ነው፣ አይን ያወጣው ውሸት ተዋሽቶ ማለት ነው። ስለዚህ ወደ ራሳችን እንመለስ ላለው ሀይሚናት ያዘጋጀችው ሀይሚ ጀግናው ሀይሚና ሀይማኖት ብቻ ማለት ነው፣ ገብቷቸዋል። ይህም በዚህ እንዳለ ልጨርስና ስለ ሀይሚና ስለ ብሩክ ስለ ቻናላቸው ማለት ነው፣ ስለ ሀይሚ ቻናል በተለይ የጠየቃችሁኝ ያላቸው እኔም ጥያቄ ላቀርብ ነው። አሁን ማለት ነው ለኦዲንስ ነው የማቀርበው፣ እውነቴን ነው የምላቸው የቡራ ቤተሰቦች ከሁለት መቶ ሺህ በላይ አላችሁ ማለት ነው። ስለዚህ ሀይሚና ብሩክ ቪዲዮ ሲለቁ ለምንድን ነው የሀይሚን ቪዲዮ ማታዩላት? የእውነቴን ነው የምላችሁ። ይሄንን ለእናንተ ነው የምተው የምታዩ አላችሁ እናንተን አይመለከትም። በጣም ምርጥ ኦዲየንስ አላችሁ። በጣም ማለት ነው። ሀይሚና ቦራም በኩል አይን የምታዩ ስለዚህ ቪዲዮዋቸውን እናንተ ታያላችሁ፣ ግን ደግሞ ሁሉም ሰው አይደለም ቪዲዮውን እያየ ያለ። አሁን እኔ እዚህ ጋር ማለት ሀይሚን ባለፈው ተናግራለች። አንተን ብቻ ነው እንደሚወዱ እኔን አይወዱኝም ማለት ነው ብላለች። ስለዚህ ሀይሚ ጋ ቪዲዮ ላይ አይታይም ብዙ ኢቭን እንኳን ለምንድን ነው ቪዲዮ የማይታይልኝ ብላ ራሷ እንዳወራችም ታሰምታለች ማለት ነው የነገረኝም ሰው ተመልክተዋለ። የእውነቴን ነው የምላችሁ። ስለዚህ ለምንድን ነው የሀይሚን ቪዲዮ የማታዩላት? ለምሳሌ ኒ ያሁን ስራ ላይ ከሆንኩ ቪዲዮዋቸው ከተለቀቀ ከፍቼ ትሆዋለሁ። ማለት ለማዳመጥ የማይመቸ ከሆነ ከፍቼ ትሆና ማዳመጥ ስፈልግና ቪዲዮ መስራት ስፈልግ የእነሱን ቪዲዮ ሼር ካደረግኩ በኋላ ጊዜ ሲኖረ ቪዲዮ ሰራለሁ። ከፍቼ ተውኩት፣ ተጫውቶ አለቀ ምንም። ይሄ ግማሽ ሰዓት እኮ አይደለም። ከዛ ማዳመጥ ስትፈልጉ ተመልሳችሁ ማዳመጥ ትችላላችሁ። ስለዚህ በተለይ የጨረቃ ቤተሰቦች አላችሁ፣ ብዙ ቲክቶክ ላይ የምትሆኑና፣ እናንተ ቪዲዮችሁ ሲለቀቅ ሙሉ ከፍታችሁ ተውላት፣ የሀይሚን ቪዲዮ እንዲሁም የብሩክን ማለት ነው። እውነት ለመናገር የሀይሚ በጣም እየታየ አይደለም። ስለዚህ ቪዲዮዋን ይዩላት፣ በቅንነት ማለት ማለት ነው። የማታዩ ትኖራላችሁ ያስባለሁ። ምክንያቱም ብታዩላት እንደዚህ ምንም አይቀዘቅዝም ቤቷ ማለት ነው። ስለዚህ ሼር አድርጉላት። ዛሬ ትመጣለች ስለማይታይ ነው ማለት ነው።